የግንባታ ስራ በርካታ ባለድርሻ አካላት የሚሳተፉበት የስራ ክንውን ነው። እንግዲህ በግንባታ ስራ ላይ ደግሞ ወንዶችም ሴቶችም ተሳትፎ ያደርጋሉ። ይሁንና በኢትዮጵያ ያለውን ቁጥር ስናየው ግን የሴቶች በግንባታ ስራ ላይ ያላቸው ተሳትፎ አነስተኛ መሆኑን መረጃዎች ይጠቁማሉ። በግንባታ ስራ ላይ ሴቶች ቢሳተፉም በአነስተኛ በሆነው የጉልበት ስራ ላይ ደግሞ በብዛት ተሰማርተው ይታያሉ። አሁን የምገኘው መነን አካባቢ በሚገኝ አንድ የግንባታ ስፍራ ላይ ነው። እዚህ ለምን ተገኘሽ ካላችሁ፣ ደግሞ እዚህ በግንባታ ስራ ላይ ስራዋን ከምትከውን አንድ ሴት የግንባታ ባለሙያ ጋር ቆይታ ለማድረግ ነው ወደ ውስጥ ወደ ግንባታ ስፍራው ጠጋ ብዬ ከዚች እንስት ጋር ቆይታ የማደርግ ነው የሚሆነው። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ትሆኑ ዘንድ በአክብሮት ጋበዝኩ። ሰላም እንዴት ነሽ? እንዴት ብለሽ ወረድሽ? ይሄ እሺ፣ አግዥኛ። አንቺ በግንባታ ሙያ ላይ እኔ ያለሽ ግን፣ ምንድን ነው የምትሰሪው? ምን ያህል ጊዜ የሰራሽ በአናጺነት? ረጅም ዓመት ማለት ነው። ወደ 13 ዓመት 14 ዓመት ገደማ። ያኔም ስትጀምሪ አናጺ ሆነሽ ነው የጀመርሽው? እስኪ ወደዚህ ሙያ እንዴት ገባሽ? እንዴት አሰብሽው? እንግዲህ አብዛኛው ሴቶች የሚሳተፉበት አይደለም፣ የግንባታ ሙያ። ቢሳተፉም በጉልበት ሰራተኝነት እንጂ በባለሙያነት ብዙም አናይም እና ወደዚህ ሙያ እንዴት ገባሽ አንቺ? አጋጣሚ ትምህርት እንደጨረስኩ፣ ከድኩ ከምሽ ቤት ተቀጠርኩ፣ በአናጺ ሙያ ተቀጠርኩ። ሰላሳ አንድ ብር ተቀጠሬ እስካሁን አለሁ። አናጺነት ሙያ ሲባል ምን ምን ነገሮችን ያካትታል? ከአናጺ ሙያ ማለት እንትን ላይ መንገድ ስራ ላይ ብርጅ ማንዋል ብረጅ ነው። ቦክስ ካርበርት አለች፣ ትናንሽ እንትኖች አሉ። ከዛ ደግሞ ህንፃ ደግሞ እንትን አለ። ኮለን ቢል እነዚህ እነዚህ ነው የሚያንጹት። መጨረሻ ስላብ ላይ ነው የሚያልቅ። እስኪ እንደው ይሄንን ስራ ስትሰሪ ያጋጠመሽ ችግር ወይም ደግሞ ተግዳሮት ምንድን ነው? ያጋጠመኝ ችግርማ እጄን ተሰብሬ አለ ረዳቴ ፋዲዬ ገጠም እጄን በመዶሻ መታኝ። ማህበረሰቡ ውስጥ አቀባበል አሁን ቅድም እንዳነሳ ነው ሴቶች እንዲህ በግንባታ ሙያ ላይ ብዙም አይታዩ ወይታች በጉልበት ሰራተኝነት ወይ ደግሞ ከፍ ብለው ኢንጂነሮች አርክቴክቶች እንጂ መሀል ላይ እንዳንቺ ባለሙያዎች ብዙ አይታይም። እና ከማህበረሰቡ የምታገኙ ምላሽ ምን ይመስላል? ማህበረሰቡ በጣም ነው የሚያከብረኝ። በጣም ነው የሚያንከበክበኝ። ያልጠሩኝ ነገር የለም። በጣም ነው ያከበሩኝ፣ ሰራተኛውም እንዲሁ በቃ በሴትነቴ ወንድ ናት እንጂ ሴት ናት ብሎ ያውቃ። በቃ እስከዛ ሰራለሁ። እስኪ እንደው አሁን ይሄ የግንባታ ስራ አካላዊ ጥንካሬንም ይፈልጋል። አንድ አንዱና ያንን እንዴት ነው ተቋቁመሽ የምትሰሪው? ከብዶ ያውቀው ባለውበት በስራ መጠኔ ሰርቻቸን እንደት ነው የሚወጣው። እስካሁን ባለውበት ከዚህ በኋላ እየገፋ ሲሄድ አላውቀውም። እስኪ አግብተሻል? ወልደሻል? ልጆችስ? እስኪ ይሄ ስራ ከአሁን ቤተሰብ ደግሞ እኛ ሴቶች ስንባል ቤት ሂደን ደግሞ የቤት ውስጥ ስራ መስራት ይፈልጋል። አንቺ ደግሞ እዚህ ስትደክሚ ነው የምትዩ፣ እና ሁለቱን እንዴት ነው የምታጣጥሚው? በቃ እንጀራም ከሆነ ጠዋት ጋግሬ እመጣለሁ፣ ሰርቼ ምሳም በራሴ ነው ቋጥሬ የምመጣው። ማታ ገብቼ እሰራለሁ። ከቤተሰብስ የምታገኘው ምላሽ ቤተሰቦች? አባት እንኳ የለኝም፣ እናቴ በጣም ነው የምስቀ አገኘሽ ኩሽና ስሪ ልዩ ላይ ይሰራልሻለሁ

እንደው መጀመሪያ ግን ስትገቢ ሌላ ሙያ ላይ ለመሰማራት አላሰብሽም? ይሄንን እንድትመርጪ ያደረገሽ የተለየ ምክንያት ምንድን ነው? ሌላ ሙያ ላይ ማ ታይም ኪፐር ነበርኩ፣ ሱር ጋር እያለሁ ታይም ኪፐር ነበርኩና እድገት አይሰጡ ያሉ እድገት አይሰጡ ሲሉ ወደ ገብሽ ወጭ አናጺ ገባ ታውዛኑ ያው ገጠርም ስላደኩ፣ አርጅሻ አጭጀ ስላደኩ በዛ ለመድኩ። እያሳደጉ እያሳደጉ ያሳደኩ ያሳደኩ ይመጣስ እስካሁን አለ። እስኪ እንደው ጥሩ አናጺ የምንለው እንዴት ያለውን ነው? ጥሩዋ አናጺማ ደረጃ የሚሰራ ኮለን እንትን አከፋፍሎ የሚሰራ የኮለን ላይ አሁን አከፋፍሎ ኮለን አስቀምጦ የሚሰራ ነው ደህና አናጺ የሚባለው። ደረጃ የሚሰራ ኮለን የሚያፍል ኮለን ስታንጋ ገሎ የሚሰራ ነው ደህና አናጺ የሚባለው። ቢስማር የመታው ሁሉ አናጺ በተለይ ደረጃ ላይ እንትን አከፋፍሎ የሚሰራ ነው። ደረጃ ከባድ ነው። ቅድም እዛ ስሰሪ እያየንች ነበር፣ እና አስቸጋሪ በሆነው እንትን ላይ ተንጠላጥለሽ ስሰሪ ነበር። እንደዛ ለመስራት አይከብድም? እኔ እንግዲህ አይከብደኝም፣ እኔ ለምጄ ይሆን። እኔ እንግዲህ አልከበደኝም። እስካሁን ባለውበት ድረስ ያው ፎቅ ላይ ነው የነበርኩ። አሁን የመጣው እዚህ አንድ ወሬ ነው ፋቦ ጋር። ያው ፎቅ ላይ ነው የነበርኩ እስካሁን። እግዚአብሔር የተመሰገነ ይሁን። አልከበደኝም እስከ ዛሬ። አሁን የት የት ፕሮጀክቶች ላይ ሰርተሻል? ቦክስ ካርበርት ብሪጅ ሰርቻለሁ። ከዛ ማንዋሎች፣ እነዚህ ማንዋሎች ናቸው። ከዛ አፋርእጀ ትምህርት ቤት ሰርቻለሁ። አፋጀ ትምህርት ቤት ሰራሁ፣ በቦቃያ ፎቅ ሰራው። እስኪ እንደው ሴቶች እንዲህ በግንባታ ሙያ ላይ እንዳች ባለሙያ ሁነው ማናያቸው ለምን ይመስልሻል? እንግዲህ አልደፋፈሩ ብለው ነው እንጂ ሴትም ወንድም የሚል ስራ የለም። ስራ ስራ ነው ለሁሉ። ግን አልደፋፈሩ፣ ሴት ነን ብለው ዝቅ ስለሚሉ ነው። እኔ ግን በደፋርነት በቆራጥነት ስለገባሁ ነው ራ እንጂ ይሄ ፕላውድ መሸከም ለሴት ልጅ የሚሆን ሆኖ አይደለም። ግን እኔ ግን በቆራጥነት ስለገባ በቃ ሰራለሁ። እንደው አጠቃላይ ሰው አሁን እየደወለ ይጠራሻል እንድትሰሪላቸው ወይስ እንዴት ነው? ወንድ ሴት ብሎ የመለየት ነገር አለ ወይስ ላንቺ የተሻለ ስራ ለመስጠት ማሰብ አለ? ችግር ነው መሰ ይሄን ትሰሪልናለሽ ብሎ የሚጠሩ ያሁን፣ ባቦጋያ ተገጣጣሚ ኮርኒስ ምናምን ስሪ ብሎ የደወሉልኝ ሰዎች አሉ። ሰርቼ መጥቻለሁ። ለሴቶች አሁን በግንባታ ስራ ላይ እንደ ተግዳሮት የሚነሳው አንዱ የማህበረሰቡ አመለካከት ዝቅተኛ መሆን፣ ሁለተኛ ደግሞ እድልም አለማግኘት። አምኖብሽ ራሱ ይሄንን ስራ የሚሰጥሽ ሰው ማግኘትም አስቸጋሪ ነው። ከዛ ውጭም ደግሞ እኩል ደግሞ ክፍያም ከወንዶች ጋር ማግኘትም እሱም አስቸጋሪ ነው ይባላል። አንቺ በዚህ ረገድ የገጠመሽ ነገር እንደገና መጀመሪያ አናጽ እሆናለሁ ብለሽ ስትጠይቂ የገጠመሽ ነገር ምንድን ነው? ምንም የገጠመኝ ነገር የለውም። ገባው መዶሻ እናንት ልጅ ተፈተው ሰባት ቢስ ማልሰጡ ተፈተው እኳ አልፈሻል ተብሎ ወረቀት ተለጥፏል። ከዛ ጀመርከው። ከዛ በኋላ በቃ እየሰራው ነው። ደሞዝም እኩል ነው የሚከፍለኝ ወንድም ሴት ወንዶቹ ጋር እኩል ነው የሚከፍለኝ። እንዳንቺ ወደዚህ ሙያ መግባት ለሚፈልጉ ሴቶች የምታስተላልፊው መልእክት ካለ ሴቶች እንደኔ ቢገቡልኝ በጣም እኔ ደስተኛ ነኝ። ግን ሴቶቹ እንደኔ ሁነው ወይም አንዳንዶች ይስቃሉ፣ አንዳንዶች ደግሞ ያሽማጣሉ። ለዛ ነው እንጂ እንደኔ ቢገቡ ላይ ደስተኛ ነኝ። ግንጭ ላይ አንዲት ሴት እንደኔ ወጣልኝ ነበር። የኔ ረዳት ሁና ወጣ አሳደጓት፣ እነሱም ከዛ ስትሰራ ነበር። አሁን ግን እኔ ወደዚህ ስመጣ አላየዋት። አሳድጌ ነበር አንዲት ሴት በአናጺነት ማለት ነው። በአናጺነት አድጋልኝ ነበር የኔ ረዳት ነበር። መጀመሪያ አናጺነት ደረጃ አለው ማለት ነው። ከምን ጀመረሽ? ምን ጀመረሽ? ምን አንቻው? ምን ላይ ነው ያለሽ? እስኪ እንደው እንደ ሌሎች አጋጥሞሽ ያውቃሉ በግንባታ ሙያ ላይ ያሉ ሴቶች፣ ለምሳሌ አናጺ ሊሆን ይችላል እንዳንቺ፣ እንዲሁም ደግሞ ለሳኝ፣ ግንበኛ፣ ቀለም ቀቢ ልትሆን ትችላለች። ገጥሞሽ ያውቃል? ለሳኝ እና ግንበኛ አውቃለሁ። ለሳኝ አሁን ባቦቃያ ከኛ ፕሮጀክት ለሳኝ አክንቻለሁ። ግንበኛ ደግሞ ጎንደር እያለ ግንበኞች ሁለት ግንበኞች አይቼዋለሁ። አንቺ ግን ይሄን አሁን አናጺነት ሙያውን ማን አስለመደሽ? ራሴ ራሴ ነው የተማርኩት። ድሮም የገጠር ልጅ ስለሆንኩ ያው በቃ በማረስ በማጨር ስላደኩ ተፈተን በፈተናው ብስመሩ እናስገባው በብስመሩ አለ። ሴቷ ልጅሽ እንደ አንቺ እንዲህ አይነት ሙያ ላይ ልሳተፍ ብትልሽ ምን ትያለሽ? ምን ላልሽ ስሪ ነው የምላት እኔ እኔም እናቷ ሰርቻለሽ ስሪ ነው የምላት አልከለከላትም። እንድትሰራ ነው የማሳያው። እኔ ቢስማር መምታት አልችልም ስል ብቻ እኔ ስለምቻ ደልላት። ስትሰሪ ያጋጠመሽ መልካም ገጠመኝ ጥሩ ነገር ካለስ? ያው ጥሩ ነገሬ ያው ከወንዶች ጋር ተቀላቀ አብሬ መስራት፣ እነሱም ሴትናት ወንድናት እንጂ ሴትናት ካለማለታቸው በጣም ነው እኔ ደስ የሚለኝ። አልማዝ ወንድናት እንጂ ሴትናት የሚለኝ ወንድ አንድ እስካሁን ገጥሞ አያውቅም። ያው በመሳቅ በመጫወት በመዝናናት ነው የምንኖረው፣ አብረን በመብላት ከአንድ ላይ ተሰብስበን ነው አብረን የምንበላው ከወንዶች ጋር። በዚህ እኔ በጣም ደስ ይለኛል። በስራ መተጋገዝ ውስጥ በስራ እንደዚሁ በስራ ያው እኔ ከያዝኩት ብለው በዚህን ደስ ይለኛል በጣም እንኮረባቸዋለሁ። ወንድሞቼ እስካሁን አክብረውኛል። ለወደፊቱ መድኃኒዓለም አለ። እስኪ ስራሽ ከባድ ነው። ይህን ከባድን የሆነውን ስራሽን ትንሽ ደግሞ ያው ቢስማር ስትመች እንደዚህ ነው። እነዚህ ፕላውዶቹ በስድስት ቁጥር ነው የሚመቱ። ሌላ ፖንቴ ላይ ሲሆን ደግሞ በ12 ቁጥር ነው የሚመጡ። በዚህ ነው የምትመጪው። አስር ቁጥርም አለ ዘጠኝም አለ ግን እንደ ምትሰሪው ስራ ቢስማሮቹን በኦርደር ይቀመጣሉ። ፕላውድ ላይ ስድስት ነው፣ ፖንቴ ላይ 12፣ ማገር ላይ 10 ዘጠኝም ትመቻለሽ ማገር ላይ እስኪ እንደዚህ አድርገሽ ነው። እንደዚህ እንደዚህ አድርጌ ይዛለው። እንደዚህ አይደል? ከዛ እንደዚህ መምታት። ቀላል የሚመስለን ስራ ግን ቀላል አይደለም። ሲይዙት ከባድ ነው። እኔ እስካሁን ሞክሬ አሁን እንደዚህ አይደለ እንደዚህ አድርገሽ በቃ ተለቂያለሽ ሁለት ሰዐት ከገባ በኋላ ተለቂያለሽ እሺ አልማዝ ለነበረን ቆይታ ከልብ አመሰግናለሁ በስራሽ እንግዲህ መልካም ጊዜ ይግጠምሽ በርቺ እንኳን ተመልካቾቻችን የውሃ ልክ መሰናዷችን አሁንም እንደቀጠለ ነው። አሁን የምገኘው ከቄራ ወደ ቡልጋሪያ በሚወስደውና የመንገድ ጥገና እየተደረገለት በሚገኘው የኮንስትራክሽን ወይም ደግሞ የግንባታ ስፍራ ላይ ነው። እዚህ ለምን ተገኘሽ ካላችሁ ደግሞ እዚህና ሌሎችም ፕሮጀክቶች ላይ በባክሎደር ኦፕሬተርነት እየሰራች ካለች አንዲት ጀግና የግንባታ ባለሙያ ጋር ቆይታ ላደርግ ነው እስከ ፕሮግራሙ ፍጻሜ እንድትከታተሉን በአክብሮት ነው ምጋብዘው አብራችሁን ቆዩ እንዴት ነው ምወጣው እኛ ወጣን የለ እንዲ አንቺ ይቀላል እንዴት ነሽ እንዴት ነሽ ሰላም ነው አለ እሺ ያው የኮንስትራክሽን ስራ ጽድት ያለ ነገር ባይኖርም ልክ ነው እንደናለሽ፣ እንደናለሽ እንደት ነው? እዚህ እንግዲህ ኮንስትራክሽን ስፍራ ላይ ስራ ስትሰሪ ነው ያገኘን። ከፊቱ ሎደር ይሰራል ከኋላ ኤክስካቫተር ስለሚሰራ ባክ አድርጎ ስለሚመለስ ባክ ሎደር ተባለ። ልዩ የሚያደርጋት አንድ ነገር ምንድን ነው? በጠባብ ቦታ ላይ መፍትሄ በሚጠፋበት ቦታ ላይ መፍትሄ ሰጭ ነች። እንደ ማነሷ በቃ ቦታ የማይመች ቦታ ላይ ገብታ ሰርታ መውጣት ትችላለች፣ መፍትሄ መስጠት ትችላለች። የሆነ ሰዓት ላይ አሁን ለአንበረት አካባቢ በጣም በዚህኛው ሳይድ መብራትና ቴሌ ከስር ውሃ ነበረ። በጣም አስቸጋሪ ነበረ። የሚያቀብልም ማሽን አልነበረው። አጠይቅኝ በጣም እንዴት ተጨንቄ ባለ መቶውን ትቦ ቀብር ያለኝ። በጣም እየወጣሁ እየቀበርኩ እየቆፈርኩ እያስገባው ማለት ነው። እና ያው እንደ ባክነቷ አስቸጋሪ አድካሚ ስራ ቢኖራት ግን መፍትሄ ለጠፋበት መንገድ ላይ መፍትሄ ትሰጣለች። እስኪ አንቺ አሁን እንደነገርሽ የባክሎደር ኦፕሬተር ወደዚህ የገባሁት 2003 ላይ ነው። መንጃ ፈቃደኝ ልጅ እንደመጣው ማለት ነው። ግን መጀመሪያ ላይ የመጣውበት ምክንያት ምንድነው? ማትሪክ ውጤት ብዙም አልመጣልኝም ነበረ። ለእናቴ ቤት ለእናቴ ሴት ልጅ የመጀመሪያ ልጅ እና ብቸኛ ምረዳት ሳፖርት ማረጋት እኔ ብቻ ስለነበርኩ እናቴ ደግሞ በሽተኛ ስለነበረች አስም ስለሚያፍናት ከዛ በዛ ሰዓት ተመላላሽ ስራ ሰው ቤት ስራ እየሰራ መነ ትምህርቴን ጨረስኩ ማለት ነው። ከዛ ከጨረስኩኝ በኋላ ውጤት ሳይመጣ ሲቀር ካፌ እቃ ጠባ ገባው አንድ ወር እንደሰራው አስተናጋጁ ከዛ ካስተናጋጅ በኋላ እዚህ ዋይቲ ጋር ዘሩ በላይ ህንጻ ጋር እኔ ድሪም ህንጻ ካፌ ውስጥ ዌይተር ሁኝ ስሰራ ትምህርት ቤቱ ተማሪዎቹ እየመጡ ሲያወሩ ምናምን ሰማቸው ነበረ። ከዛ ለመንኳቸውና ተከስተንና ወንድሙን ለምኛቸው ቢያንስ እዚህ ጋር ስራውን እድሉን እስኪ ልሞክር አሰሪበትም ሲለኝ ልሞክረው፣ በቃ ልሞክረው ይሄኝ ልሞክረው ነው። ካልሆነ አልሆነም፣ ግን እዚህ እስካለው ድረስ ውበቴ እስካለ ድረስ ልሰራ ችላለሁ። ግን ውበቴ ከሌለ የተመጠቀ ሸንኮራ ማለት ነው። ልውድቅ ስለምችል ቢያንስ በጊዜ ራሴ ላብቃ ስለው፣ ትችያለሽ ምናምን ሲለኝ ልሞክረው፣ በቃ ቢያስቸግረኝም ልሞክር ስለው፣ ተመካከሩ ምናምን፣ አላስቀምጣ አላስወጣ ስላቸው ወሰኑ፣ በነጻ አስተማሩ። እንዴት ያንን አሰብሽ? ምክንያቱም የሚረደኝ እሱ የለም ነበር። ማምለጫ መንገድ ስፈልግ እነሱን ሳገኛቸው ለመንኳቸው፣ አስተማሩ። ነርሲንግ ሁሉ ብዙ ብዙ አድርጊያለሁ። ያው በፈተናዎች መካከል ላይ ማለት ነው እንደዛ እንደዚህ፣ ወደፊት ወደ ኋላ፣ በኑሮ ወጣ ወረድ ስል ዛሬ ላይ ራሴን አውጥቼ እመጥቻለሁ ማለት ነው። ደስ የሚለኝ ነገር ምንድነው ለፈተናዎች ወደኋላ ኋላ ላ ሴትነቴ የማልገደበኝ አላማዬ ላይ ደርሻለሁ። ቢያንስ ከሰው እንዳለምን ሰርች እየገባሁ። ስንት አመት ሆነሽ አሁን ይሄንን ማርሽን በራስሽ ማንቀሳቀስ ከጀመርሽ ከቀን ሰራተኛ በረዳት ኦፕሬተር ዘጠኝ ሰባ ሁለት ደግሞስ ተቀጠርኩኝ ማለት ነው። ከዘጠኝ ሰባ ሁለት ከተቀጠርኩኝ በኋላ ኧረ በሁለት ሺህ ስምንት አካባቢ ሙሉ ኦፕሬተር ተባልኩኝ ና ደረጃ እንደተሰጠኝ ነበር ኦፕሬተር ረዳት ኦፕሬተር የነበርሽው እዚሁ ባክሎደር ላይ ነው ከመጀመሪያው መጀመሪያው ከመጀመሪያው እስካሁን ድረስ ከሁለት ሺ ሶስት እንዳልኩ እስካሁን ድረስ ሲሰሪ መንገድ ግንባታ ሰርቻለው። በብዛት ግን መንገድ ጥገና መንገድ ጥገና ላይ ሰሜን ሪጅን ሰርቻለው። አሁን ደግሞ ማዕከላዊ ፒያሳን ይዘሽ ማለት ማዕከላዊ ሰርቻለው። መንገድ ጥገና ላይ ማለት ነው። ሁሌም የምንጠግነው እኛ የተበላሹ አሁን በጎርፍ ምክንያት የተዘጉ እንትኖች፣ ትቦዎች፣ ማንዋሎች፣ ፍሪጆች አሉ። እነሱን እነሱ የተዘጉትን እንከፍታለን። ጥገና ማለት ይህ ግንባታ ማለት ሰፊ ግንባታ ነገር ነው ስራው። የእኛ ደግሞ ጥገና ስለሆነ በጎርፍ የተሸረሸሩትን የተዘጉ ትቦዎች እንደገና ኢመርጀንሲ አክሲደንት የተፈጠሩ ቦታዎች ላይ ጥገና የሚሰጠው ስራ ይሄ ነው። ከዛም ባሻገር ደግሞ ሲሰማ ኮሪደር ልማቱ ላይም በኮንስትራክሽን ስራ ተሳትፈሻል አሉ እዛ ላይ ሲሰራሽ በጣም እግዚአብሔር ይመስገን በጣም ታይቼበታለሁ ነው ብዬ አስባለሁ፣ በራሴ እይታ ማለት ነው። የመጀመሪያ ኮሪደር የጀመረው አድዋ ላይ አድዋ ዜሮ ዜሮ ላይ ከጊዮርጊስ አደባባዩ ጀምሮ መጀመሪያ የራሱ የአድዋ አካባቢ ነበረ ያን ሰዓት ላይ ማታ እስከ ሶስት ሰዓት ላይ ምናምን አምሽተን እኛ የቀን ገቢ ነበር። ማታ እስከ ሶስት ሰዓት አምሽተን ሌሊት አስር ሰዓት ይመጣለን የሌሊቱን የገቡ የወጡትን ደግሞ የነሱን ቦታ ክፍተት ሸፍነ እንደገና የቀኑንም ሰዓታችን እነሱት ከሚገቡ ድረስ ሸፍነና ነው መጣው። ብዙ ሴቶችን አናይም። ካየንም ታችኛው የጉልበት ስራ ላይ ወይ ኢንጂነሮች እና አርኪቴክቶቹ ነው። እንደዚህ እንዳንቺ ደግሞ ብዙ የሴት ኮንስትራክሽን ባለሙያዎች ማሽናን ተሳጋሾችን አናይምና የማህበረሰቡ አቀባበል እኔ ለእኔ ማለት ነው የማህበሩ አቀባበል በጣም ትልቅ ነው። እኔ አንዳንዴ እንዲሁም በየሰፈሩ ሂጄ ምናምን በየመንገዱ ላይ ስራ ልንሰራ ስንሄድ ጥገና ነው ብዬ ካሉ ውስጥ ለውስጥ ብዙ መንገዶችን ያገናኘናል እና ስንሄድ አንድ ሰውዬ እንደው ወደ ሩፋኤል ስሰራ ነው ይ ኮፍያቸውን ብድግ አድርገው አውጥቶ ምናምን አንቺን የወለደች እናት የተመሰገነች ናት፣ እንዳንቺ ጀግና ልጅ ሰጣናለች፣ እና እናትሽን አክብሪልኝ ነው ያሉት እና ኮፍያቸውን አውልቀው ሰላምታ ሰጠኝ። አርሰውም ማለት ከዛ በተረፈ ሴቱ ሲያይኝ ደስ ይላቸዋል። ምክንያታቸውን በእኔ ውስጥ እነሱን ስለሚያዩ ጎበዝ፣ በርቺ፣ ብርታችን በአንቺ እኛ አለን ይላሉ። አግብተሻል አንሽ? አግብቼ ወልጃለሁ። ሁለት ልጆች አሉ፣ አንድ ሴት አንድ ወንድ አለ። ልጆቼ አንደኛ ትንሹ ስድስት ዓመቱ ነው። ትልቋ ደግሞ አስራ ሁለት ተኩል አካባቢ ውስጥ እስኪ እንደው አሁን የኮንስትራክሽን ስራ አድካሚ ነው፣ ከባድ ነው። እዚህ ስትደክሚ ውለሽ ቤት ውስጥ ያለውን ደግሞ ነገር አንችንም የሚፈልግ ነው እና ያን እንዴት ነው ምታጣጥ? ቢደክመኝም አማራጭ የለኝም። ምክንያቱም ልጆቼ ደግሞ የኔን ፍቅር ይፈልጋል። ስለዚህ ደክሞኛል ዞር በሉ የምልበት ሰዓት አይደለም። ያ ቤት የራሱ የሆነ ሌላ ሌላ እንትን ሌላ ተቋም ነው። ቤትሽ ማለት ነው። ይሄ ደግሞ ሌላ እንደገና ደግሞ ሰፊ ተቋም ነው። ስለዚህ አቀራርቦች ለማስኬድ ነው ማሞከር ይቻሉ። እስኪ እንደው ከቤተሰብ ያገኘሽው አቀባበል ከልጆችሽ ምን ይሉሻል? እንግዲህ አሁን ነፍስ አወቀች የምትባል ትልቋ ነው። ማሚዬ ይበርች፣ ሌላ ሳለቀች፣ ምናምን ትለኛለች ቲክቶክ ላይ እያየች ማለት ነው። አብቲ ደግሞ ትንሹ ልጄ አብሬሽ አልወጣም አልነዳም፣ አልሄድም ይለኛል እንደዛ። ማዘር ደግሞ በቃ አንቺን ባሉ ልኖረው ምን ሆን ነበር ትለኛለች። ሴቶች እንዳንቺ መሆን ለሚፈልጉ ላ እያልኩሽ ያለሁት እኔም እሱን ነው። አሁን እኔ እያልኩ ያለሁት አሁን ሴቶች ማለት ነው ፈተናም ቢገጥማቸው አላደርግምም ብለው ወደኋላ ኋላ መሄድ ሳይኖርባቸው ላሰቡበት አላማ ወደ ፊት ነው መሄድ ያለባቸው። ትናንት ከእዛ ቦታ ተነሳሽ፣ ዛሬ እዚህ ነው ያለሽ፣ ነገ እራስሽን ምን ላይ ነው የምታይው? የት ደርሳለሁ ብታስ ይላል። ቢሳካልኝ ቢሆንልኝ ማለት ነው ፍላጎቴ ግሬደር ኦፕሬተር መሆን ደስ ይለኛል። ምክንያቱም በጣም በፊት እንደዚህ ስገባ አላማ አድርጌ የገባሁት ግሬደርን እና ኤክስካቫተርን ነበረ። ግን ይችን ማሽን ደግሞ እንዳልኩሽ እዛ ትምህርት ቤት ማሰልጠኛው ስገባ ብቻ አንቁማ ነበር ማያት ጥግ ላይ ማለት ነው። እና አነስ ማለቷል እወዳት ነበር፣ ሁሌ እየገባው እንደ ቤተ ክርስቲያን ይችን ነው እኔማ የምነዳት እያልኩ እመኛት ነበረ። ግን እግዚአብሔር የልብ አምላክ ስለሆነ አድርጎልኝ። እስኪ ይሄንን ብሞክረው ደስ ይለኝ ነበር፣ ልሞክረው፣ ነገር ከባድ ነው የሚመስለኝ። አይደለም መኪና ቢሆን ትንሽ ሞካከረው ነበር

ተመልካቾቻችን ቀደም ሲል ወደ እናንተ ባደረስነው የእይታ መሰናዶ ሴቶች በግንባታው ዘርፍ ያላቸው ተሳትፎ ምን ይመስላል? የሚለውን የዳሰስንበት ነበር። አሁን በቀጣይነት ደግሞ በዓለም አቀፍ ደረጃ አስደናቂ የግንባታ ጥበቦችን የምንዳስስበትን የድንቅ መሰናዶን ነው ልንጋብዛችሁ የምንወደው። ይህንን የድንቅ መሰናዶ ደግሞ ባልደረባዬ ዘይባ ሁሴን አሰናድተዋለች። እሱ እንድትከታተሉ ጋብዛችኋለሁ። ቃል ኪዳን ሀሰን ነበርኩኝ። እኔ ግን ከወዲሁ እሰናበታችኋለሁ። ሳምንት በሌላ የውሃ ልክ መሰናዶ እስከምንገናኝ ድረስ ቸር እንሰንብት።